እንደናችሁ ዛሬ ቀን እንግዲህ ገጠር ልንሄድ ነው አሁን ገጠር ሂደን እዛ መኖር ልንጀምር ነው እና የሚያስፈልገን ነገሮች ልንገዛየው እዚህ ጋር ከሽ አለ እዚህ ጋር ዘይቢል አለ ገዝተን እንመጣለን እስኪ ገጠሩ ምን ይመስላል ብለን ለአንድ ቀን ለሁለት ቀን ነበር ከዚህ ውስጥ የምንሄደው አሁን እስኪ እዛ ልንኖር ነው ልንኖር ነው ከብር ነው ብዙ ጊዜ ነው የምንቆየው የምንቆየው ብቻ ሳይሆን በዛም ልንቀር እንችላለን ልናወዳድር ነው የምንሄደው፣ ከኑሮ ውድነቱ፣ ከአየር ጸባዩ መንፈስን ከማደሱ እና ከአንዳንድ ነገሮች ጋር ልጆች አሰዳደጋ ከልጆች ጋር የቱ ይመቻል የቱ ይመቻል የሚለው ነው። በደምብ እዛ እያመዘንኩ ነው። አዎ እንግዲህ አቶ ሙልጌታ፣ እኔ እንጃ የእርሶ ሀሳብ አላውቅም። ብቻ ግን ቤተሰቦቻችን ይሄንን ቪዲዮ ስትጀምሩ ላይክ ማድረጋችሁ እንዳትረሱ እንደ ተለመደው ሁለት ሺህ ላይክ ይሄን እጠብቃለሁ። እሺ ቤተሰቦች እንደተለመደው ሁለት ሺህ ላይክ ማለቷን አላቆመችም። እናንተ ሁለት ሺህ ላይክ አታደርጉም ን እንደሚሻል አናውቅም። ለማንኛውም ገበያ እንገናኝ። ቤተሰቦቻችን ለገጠር የሚያስፈልጉን አስቤዛ አድርገን ስንመጣ ከዛ ጠቅለን ወደ ቤታችን ወደ ገጠር ስንሄድ እንገናኛለን። እንወዳችኋለን። ቻው ቻው። ገበያው እናስቃኛቸዋለን። እሺ ቤተሰቦች እንደምታዩን እንግዲህ እሱ ስልክ እያወራ በሚያሳዝን ሁኔታ ኔ ብቼን ካሜራን እያየው የሄድኩ ነው ባይ ዘ ወይ ሳይንስ በጣም አስቸግሮኛል። ሀሳስያ ነው የሚባለው። ጭራሽ ገበያ ሲሄድማ እንዴት እንደሚያስቸግረኝ ልነግራቸዋችንም እንደዚህ እንደምታይኝ ከማም ለብሼ ነው እየሄድኩ ያለሁት እና በስማን ከኋላ ያለውን ሰማይ እስኪዩ ደመናው ምናምን እንዴት እንደሚያምር በእውነት እንድታየት ብዬ ነው ያስገባሁት። እኔ በጣም ነው የወደድኩት፣ በእውነት በካሜራ እንደዚህ ሳየው እና ባይ ዘ ወይ ስንሄድ ጥድፍ ጥድፍ ጥድፍ ስለምንል አካባቢያችን ያለ ነገር ሁሉ አናስተውልም እና እንደዚህ ግን ተፈጥሮ ስታዩ ደስ ይላል በጣም

እዚህ ጋር የምታዩት እንግዲህ ዶሮ ልገዛ፣ ምንም አልተስማማንም በዋጋ ማለት ነው። ዶሮ የለም። ምንድነው አልገባኝም። አሁን ላይ አርፍደን ነው መሰለኝ፣ ዶሮ የለም። ብቻ ቤተሰቦች፣ ገጠር ሂደን ብዙ ስራዎች ነው የምንሰራው። እዛ እየኖርን ብዙ ነገሮች እናሳያቸዋለን። ቤተሰቦቻችን እንደሚመቸን ደግሞ አልጠረጠር መቼም ጥሩ ጊዜ እናሳልፋለን። እናንተ ደግሞ ወደኋላ መለስ ብላችሁ የድሮ ገጠር ያላደጋችሁ ደግሞ የአያቶቻችሁ አኗኗር እንዴት እንደነበር ሁሉ ነገር እናሳያቸዋለን። እንግዲህ ለገጠር እየወጣን ነው። ለዛም የሚሆናት አስቤዛ እየገዛን ነው። እንደሚታዩ ቲማቲም እየተካፈልን ነው። አንድ ካሳ ለአስር ሰው በሁለት መቶ ብር ነው እየተካፈልን ያለ ነው እና እንግዲህ ትንሽ ገበሬ አሁን ላይ ሽንኩርትም ቲማቲምም ቀነስ አድርጎበታል። ትንሽ ማለት ያሳዝነኛል። ባይዘወይ እቤት ደርሰናል። ቤተሰቦች አስቤዛ ሁሉ ነገር ጨርሰን እቤት ገብተናል። እንደምታዩት እቃዎቻችን አወጣጥተናል። እንግዲህ ፍራሽ ይዘናል፣ ብርድ ልብስ ይዘናል፣ ዱቄት አለ። ማለት የበቆሎ ዱቄት ነው የያዝነው። የጤፍ ዱቄት እንኳን ያ ቤተሰብ ጋር ስለምንሄድ አስፈልገንም የበቆሎ የያዝነው ደግሞ ለሆነ ስራ እንፈልገዋለንና እንግዲህ ስራዎቻችን ታያቸዋላችሁ ነው የምላችሁ። በጣም ቆንጆ ቆንጆ ስራዎች ነው ይዘንላችሁ የምንቀርበው። ያሁኑ ላይክ ካላደረጋችሁ ግን በዚሁ አጋጣሚ ደግሞ ላይክ ማድረጋችሁን እንዳትረሱ ቤተሰቦች። እዚህ ጋር የምታዩት እቃዎች እንግዲህ እዛ ሄደን ጎጆ ወጣ ስለሆን አንዳንድ የሚያስፈልጉን እቃዎች ነው እየቆጣጠርን ያለነው። ሙላሬው እያዘጋጀን ያለው እኔ ልጄን እያጠባሁ ነው እንግዲህ ለልጆቼ በቃል ያልኩትን ልብስ ይዣለው። ለእኛ ምንደዛ ካሜራችን ያ ካሜራ እቃ ሁሉ ነገር። እቺ ቀውንጀ ደግሞ የሽንኩርት መክተፊያ ይዘናል። ዳይፐር ይዣለው። ከኋላ የምታዩት ምንጣፍ መሬት ላይ የምናነጥፈው ነው። ብቻ እዛ ደርሰን ደግሞ ያለውን ነገር ጎጆ ቤት ነው ባይዘው የምንገባው ጎጆ ቤት ነው የተሰጠን። እዛ ስንገባ ደግሞ የምናሳያቸው ይሆናል። ልጆቼ ምናምን ብቻ እንዴት እንደሚሆኑ ታዩታላችሁ። ከዚህ በፊት ይጄያለው በእምነቴ በጣም ደስተኛ ነበረች። ትንሽ አቧራው ብርዱ ምናምን ነው እንጂ የሚያስቸግረው፣ ለእሷ በጣም የነጻነት ቦታ ነው በጣም ደስተኛ ነበረች። እና እንግዲህ ባጃጅ ጠርተናል ጓደኛችን እንደምታየት፣ እንግዲህ ለእኛ ብቻ ይዞ ነው የሚሄደው። ወደ ገጠር ስትሄዱ ባይዘው ወይ አንድ ባጃጅ ውስጥ ስድስት ሰባት ሰው ነው ተጭናችሁ የምትሄዱት እና በጣም ነው የምትጨናነቁት። እና እንደዛ እንዳይሆንብን ኮንትራት ጠርተን ለብቻችን ባጃጅ ይዘን ነው የምንሄደው። እንግዲህ ከምሽቱ 11 ሰዓት አካባቢ እየሆነ ነው ያለው። እሱም እንዳይመሽበት ቶሎ ቶሎ እያልን ያለ ነው ማለት ነው እዛም ሂደን የተወሰነ ስራ እንድንሰራ ብለን ማለት ነው። እና ባይ ዘ ወይ ገጠር ስንሄድ ልጆቹ በጣም ነው ደስተኛ የሚሆኑት ምናምን ምክንያቱም መብራት ይዘን ነው የምንሄደው ሶላር አለ እና እዛ ያሉት የወንድሞቼ ልጆች እኛ ስንሄድ እንዴት ደስተኛ እንደሚሆኑ ልነግራቸው አልችልም። በእምነትን ተውት፣ በቃ አንቆጣጠራትም። የእኔ ልጅ አደለኝ ማለት ትችላለሁ ማለት በላይ ጠጣይ ምናምን ምንም አልጨናነቅም። ሁለት ወንድሞች ነው ያሉኝ፣ ከዚህ ትሄዳለች፣ ከዛኛው ትሄዳለች ምናምን ነገር በቃ ልጆች ጋ ሁሉም ጋር በቃ መብላት፣ መጠጣት፣ መሮጥ፣ መጫወት አቧራ ጋር ምኑ ጋር። የኔናት እስኪ እንዴት እንደምታምር አድጋለች። ደግሞ አሁን ባይዘወይ እና በቃ በጣም ደስ የሚል ጊዜ ነው የምናሳልፈው እዛ ቤተሰቦቼ። ከተመቸንም እንግዲህ ልጆቻችንም ከተመቻቸው በዛው እንቀራለን። እዛው እንግዲህ ላምን ገዛለን። ሙለርም እርሻው ያርሳል እኔ ዛ እርሻ ስላለኝ እንግዲህ አርሳለሁ እያለ ነው። እስኪ ሲያርስ ደግሞ የምናየው ይሆናል ቤተሰቦች ለወደፊቱ እንግዲህ። ጉዞ እንደምታዩት መሸትሸት ብሏል፣ ጉዞ ጀምረናል። መንገድ ላይ እንግዲህ ትንሽ በትንሹ ልናሳያችሁ የሞከርን ነው። ይዘወ እንግዲህ የደረስን ነው። እዚህ ጋር የምታያቸው እንኪ እንኪ ልታጎርዘን ነው፣ አጌዳ ይዛ ልጭ የሰጥቻት ማለት ነው ለእኔ ያዳላች ባይዘው ሄመን ማለት ነው። ይሄታ ስችኝ እያለቻት አልሰጥም ብላ ለእኔ የሰጠች ነው እና እንግዲህ ቤት ደርሰናል። ከብቶች ወደ ቤታቸው በሚገቡበት ሰዓት ላይ ነው የደረስነው። እና እነዚህ ከብቶች እንኳን እንግዲህ ተዋውቋቸዋቸዋል አይደለ? ከዚህ በፊት ቪዲዮ ላይ ብዙ ጊዜ አይታችኋቸዋል። ቤታችን ይቺ ትመስላለች። ቤተሰቦች እንግዲህ እዚች ጋር ነው የምኖረው። ጎጆ ቤት ናት። እኛ በጣም ወደነዋል። አይ ይበርዳችኋል። ስራ የምትሰሩበት ከሆነ ለስራ ለስራ የሆናችሁ ቤት ግን እዚህኛው ቤት ኑ ይበርዳል፣ ምናምን ብለውን ነበር ወንድሞቼ። እኔ ግን እንግዲህ አልፈለግንም ልጆች ምናምንም ስለ ሊያለቅሱ ሊረብሹ ስለሚችሉ እዚች ጋ አሁናን ግን እንግዲህ ተመችቶናል በጣም ወደናታል። እኛ በተለይ ለቀን ለቀን እንዴት እንደምትቀዘቅዝ እንዴት እንደምታምር ባይዘዊ። ጎጆ ቤት ጎጆ ቤት ላይ የኖራችሁ ሰዎች ታውቃላችሁ አይደል፣ ጎጆ ቤት ምን ያህል እንደሚቀዘቅዝ እርፍ ነው የምትሉት። ጎጆ ቤት ላይ ስትኖሩ ባይዘወይ ደስ የሚል ስሜት አለው። ዝናብ ሲዘን ባይረብሽ ምናምን ምንም በቃ ኳኳይል ምናምን እንደቆርቆሮ አይደለምና በጣም ደስ የሚል ጊዜ ነው እያሳለፍን ያለነው ቤተሰቦቼ። እያነጣጠፍኩ ነው እንግዲህ ቤተሰቦች ቀይን አስገብቼ ሁሉ ነገር ጨርሻለሁ። ከምሽቱ አንድ ሰዓት ሆኗል። አሁን እንግዲህ እራት ለዛሬ ማታ ራሳችን አንሰራም፣ እንግዲህ ቤተሰብ ጋር ነው የምንበላው። አምሽተን ስለደረስን ስንሰራ አሳያችሁ ነበር፣ ግን መሽቷል። ትንሽም ያው ጉዞ የባጃጅ ስለማይመሽ ደከም ብሎናል። እንግዲህ አሁን ማረፍ ነው ያለብን ቤተሰቦች አይደል? እቃችን እንግዲህ እንደዚህ ይዘነው ይሄድ ነው እየፈታን ባይዘው ገጠር ስትኖሩ በቃ ምንም ነፃ ነው የምትሆኑት፣ ባይዘዊ ጫጫታ የለም ምን የለም። ሶሻል ሚዲያ ብዙም አይሰራም ኔትወርክ ብዙም ስለሌለ እዛ በቃ የሚረብሻችሁ ነገር የለም። ልጆቻች ጋርና ቤተሰብ ጋር ነው በቃ ጥሩ ጊዜ ነው የምታሳልፉት። በቃ ደስ የሚል ጸጥ ያለ ማለት ነው። እኔ ባይዘዊ በጣም ነው የወደድኩት። ለወደፊቱም እንግዲህ ገጠር ላይ እኖራለሁ ብዬ ተስፋ አደርጋለሁ። እኔ ህልሜ ነው ባይዘዊ፣ ቤተሰቦቼ በዚ አጋጣሚ ልንገራችና ገጠር ላይ መኖር በጣም ነው የምወደው።